ምንድነ? ቡዳ፣ አይኔ ጥላ፣ የዛር መንፈስ? በምንድን ያሰቃየኸው? እንዳይሳካለት ይሰራል፣ ይባክናል። ይህ የምታደርገው መተቱ ነህ? በቃ እንዳይሳካለት አድርጎን የተባልከው አሰቃየኸው ተብዬ ነው። ስንት ዓመት አሰቃየኸው? በጣም ብዙ ጊዜ ነው። ይሰራል አይለወጥም፣ ይሰራል አይለወጥም ይሰራል። ልጆቹም አሉ፣ ሁለት ሴት ልጆች አሉት። ተባይ በተባይ አረፍኩባቸው። ሰሞኑን አንደኛዋ ልጅ እዚህ አለች፣ መነጽር አድርጋለች። እሷ ማክን ቤት ነው። ዳግማ ምን ይልክ ማመዳደል ሰው ምን ማለት ነው? ተባይ በተባይ በቃ፣ ቅማል በቅማል ጸጉሯ እንዲሆን አረጋ፣ ልጆቹ ላይ አዎ። ለምን በቃ እንዲህ እሱ መሰቃየት ካለበት አብሮ በቃ፣ በምን ተመቀኝክበት? በቃ ማዳክ እፈልጋለሁ። እሱ ለምን እንዳ እንዳይሳካለት ይሰራል፣ ይለፋል። ይሳካለት ምን ችግር አለ? አይቶ ከተመተተበት በጣም ብዙ ጊዜ እኮ ነው። ብዙ ጊዜ እስከ ዛሬ መንፈስ መሆኑን አላወቀም። ምን ይጠመቃል ማሄድ በጸበል የለም። እናንተ ዝም ነው። ስራ ደግሞ የጉልበት ስራ አያቲ ስራ ነበረ። ከሳሪ ሳቦ ጸበል እየያዘ እዛ ስራ ቦታ እየሄደ በአምስት ሌትር ይጠጣል። ሰውነቱ ይገማል፣ ይሸታል። የት ነው ሰፈሩ? ጫማ አያደርግም። ሳሪስ ነው እዚህ ነው እዚህ። ጉባኤ መች ነው የመጣው? ዛሬ ነው። እንዴት መጣ? እዚህ ጉባኤ አንድ የቤቱ ተከራይ አለች። እንደዚህ አብርሃሙ ስላሴ ጋር እንደዚህ ቅዳሜና በ30 ፕሮግራም አለ፣ ሂድ ብላ ቀሰቀሰችው። ትናንት አልተመቸውም። ዛሬ ደም ነው። እንደምንም ብዬ ገላውን አሳጥቤ አስወጣሁት። ሳሪስ ነው ያደገው። ረጅም ጊዜ ኖረው የቆየሁት ሳሪስ ነው እዛው የተደገምከው። በቃ እንደዛ ነው በቃ አሰቃየሁት። በቃ አይ እዛው ሰፈን የተደገምከው። ሰውነቱን እንዲሸት አረገዋለሁ። ጫማ አድርጎ ሲወጣ ደግሞ በቃ ከሰው እኩል እንዳይሆን አደረገዋለሁ። ልብሱን አሰቃየዋለሁ። ልብስ እንዳይቀይር አደረገዋለሁ። የሰው ያዝናል ግን በቃ የራሱ እንዳይሆን ነው ያደረኩት። ይህንን የሳሪስ ምስክርነት ሁላችሁም እንደ ምስክርነት ታያላችሁ። ይህን ሳሪስ ከበፊት ጀምሮ ነግራችኋል አደገ ካለፈው ዓመት አጉሜ ጀምሮ ነግራችኋል አደገ ይሄ ሳሪስ ላይ ለዘመናት የተቀበረ ሳሪስ ላይ የተደገመ ድግምት በስላሴ ኃይል እንደተመታ እንደተደመሰሰና የሳሪስ ሕዝብ እየመጣ እንደሚፈታ በስላሴ ኃይል ነግራችኋል። ከዛን ጀምሮ የሳሪስ ሕዝብ እዚህ ጉባኤ የመጣው አይመጣም ነበረ። አያውቁትም ነበረ። ማንም ይነግራቸው አልነበረም። ያ ያሰራቸው የጨለማ መንፈስ ሲመታ አይናቸው ተገለጠ። ወደዚህ እየመጡ ስላሴ እየፈታቸው ነው። ስላሴ ተመሰገነ ይሁን። ስላሴ ተመሰገነ። ሳጊስ ስንቱ ተበልቷል፣ ስንቱ ትውልድ አልቋል። ሳጊስ ስንቱ ህፃናት በሳጊስ ውስጥ ሞተዋል። ስንቱ ወጣት በሳጊስ ውስጥ የሱስ ህይወት ይዞት እዛው ቀርቷል። ስንት እናት አባቶች በሳጊስ ደቀዋል። 58 ሳጊስ ድግምቱ መሬቴ ገ ተቀብሯል። ሰውሬ ተበትኗል እዛ ደቋል በቃ ሙሉ ለሙሉ። ስላሴ ግን ሳሪስን ነፃ እያወጣ ነው። እግዚአብሔር የተመሰገነ ነው። ስላሴ ይሄ ታቦት ይሄ ታቦት ይሄ ታቦት ሳሪስን ነፃ እያወጣ ነው። ሳሪስን ነፃ ያወጣ ስላሴ የእያንዳንዳችሁን ሰፈር ነፃ ያውጣላችሁ በሰፈራችሁ የተቀበረ ድግምት መተት ሁሉ በስላሴ ኃይል ይደምሰስላችሁ በቤታችሁ በአካባቢያችሁ በግቢያችሁ በሰፈራችሁ የተደገመ ድግምት ሁሉ በስላሴ ኃይል ይደምሰስላችሁ በአዲስ አበባ የተቀበረ ድግምት መተት የአዲስ አበባ ህዝብ እንዲፈዝ እንዲደነዝዝ ዝቅ እንዲር የተደረገ የተመተተ መተት ሁሉ በስላሴ ስም ይደምሰስ በኢየሱስ ክርስቶስ ስም ይደምሰስ አዲስ አበባን እግዚአብሔር ነጻ ያወጣልን። ኢትዮጵያን ነጻ ያወጣልን። የሰፈር መንፈስ በጣም መጥፎ ነው። የሚያደቅ መንፈስ ስለሆነ ማለት ነው። አድቃቂ መንፈስ ነው። የሰፈር መንፈስ እንደቀላል እንዳታዩት ብቻ። ትንሽ ራቅ ብላችሁ ስራ ስትጀምሩ ብትኖር ይሻላል። ይሄ ድሮ ሰፈር ያለ ነገር በጣም መጥፎና ክፉ ነው። በቃ እንዳያልፍለት ነው የተፈለገው። በቃ ይሰራል፣ ይለፋል፣ ይደክማል፣ የሰው ያዝናል። በቃ ያለውን ነገር ለሰው ይሰጣል። ጫማው ሲያረግ ይሸት ነበር ከዛ ደግሞ ጫማውን ትቶ በነጠላ ጫማ ሲሄድ በቃ ሰውነቱ እንዲሸት ላብ እንዲወጣው አደርገው ነበር አሰቃየው እንዲሸሸው ማለት ነው በቃ ከአቦ መገናኛ ይሄዳል በታክሲ ከመገናኛ ደግሞ አያት ሲሄድ ደግሞ በግሩ እንዲሄድ አድርገዋለሁ አስጨናንቀዋለሁ ከአያት ደግሞ ሳሪስ ሲመጣ እስከ መገናኛ በመኪና ይመጣል። መስታወቱ ክፍት ከሆነ ከዛው ደግሞ ወርዶ በእግሩ ሳሪስ ይመጣል። በቃ አሰቃየው ነበር በጀረኪና የት ነው የት ሰፈን የሚሳቀው ስቃው የት ያካቢ ነው? አያት ለሚኩራ ክፍለ ከተማ በፊት ጎተራ ነበረ ቢሮ ሲቀይሩ ወደዛ ሄደ። በቃ ጸበል እየጠጣ ከመገናኛ እስካት በእግሩ ለምን በቃ መሰቃየት አለበት ብዬ ስለማስብ ነው። በቃ ይለፋል፣ ይደክማል፣ ለሰው ይሰጣል ግን አሁን አስር ኪሎ ሜትር ነው በግምት የምታስኬደው? አዎ አስኬደዋለሁ። ሰውነቱን እንዲሸት አደርገዋለሁ። መስታወት ክፍት ከሬ ምን አይነት ግፍ ነው የምትፈጽሙበት? በቃ ምን ላድርግ? በቃ ተልኬ በቃ ምን እሱ ልጁ በቃ የዋህ ነው ግን በቃ ምን በቃ ሰርቶ እንዲለፋ በቃ እንዲደክም በቃ ከንቱ እንዲሆን ሁለት ልጆች ነበሩት። አንደኛው ሁለቱም ደግሞ ሰሞኑ ደግሞ ጸጉራቸው ተባይ በተባይ ጸጉራቸው የአምራር ጥሩ ልጆች ናቸው በቃ ግን ልጆቹ ተባይ በተባይ እንዲሆን ተንበከክ ተንበከክ በቅድስ ስላሴ ስም በቅድስ ስላሴ ስም በጌታችን በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ሁላችንም ሁላችንም ድግምት መተት ድግምት መተት አይነ ጥላ ቡዳ አይነ ጥላ ቡዳ የዛር መንፈስ የዛር መንፈስ የልክፍት መንፈስ የልክፍት መንፈስ የሟክት መንፈስ የዋክት መንፈስ የሟክት መንፈስ የማርት መንፈስ በቅድስት ስላሴ ስም በቅድስት ስላሴ ስም በጌታችን በኢየሱስ ክርስቶስ ስም በጌታችን በኢየሱስ ክርስቶስ ስም ወደ ሲዮን እንገባለን ወደ ሲዮን እንገባለን። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም እሱንም ልጆቹንም እሱንም ልጆቹንም ህይወቱንም እድሉንም ህይወቱንም እድሉንም ለቀን ወደ ሲዮን እንገባለን ለቀን ወደ ሲሆን እንገባለን። በቅዱስ ሚካኤል ስም በቅዱስ በቅዱስ ዮሐንስ ሲሆን ታስረናል ሲሆን ታስረናል ታስረናል ታስረናል። ሦስት ጊዜ ጩን ወጡ፣ ቶሎ እንዳትደርሱበት በስላሴ ስም ውጣ፣ የመጨረሻ እግዚአብሔር ገሰት ውጣ፣ ተነስ፣ አይዞህ፣ አይዞህ፣ ተነስ

ምቀኝነት ይቅርብን። በቃ ሰው እንሁን። በቃ በቃ በቃ ሰርተን ለፍተንን ሰው ለመሆን እንሞክር። በቃ ስራ አንናቅ፣ ሰው እንሁን፣ በሰው ላይ አንቅና። በቃ መልካም ነገር እንስራ፣ ለተራበ ለተቸገረ ባለን ነገር እንርዳ። በቃ እኔ አብርሃሙ ስላሴ፣ በቃ እኔ እንጃ መንገዱ ጠሩኝ መጣሁ። በቃ በእውነት ልጄም ራሱ ከአንድ ተከራይ ጋር እሷ ጋር ተኝታ ነበረ። ገናዋን አጠብኳ ሶስት ጊዜ እንደትላንትና እሪ

እንዴት ነው? ከመገናኛ እስከ ሀያት በር ስትሄድ ዝም ብለህ ነው የምትሄደው? ምንድን ነው? ቆይ አይታወቅም። ጠዋት ልክ ለሊት አሁን በፊት ጫማ ሳረግ በጣም ያልበኝ ነበር፣ እግሬ ይሸት ነበር። በቃ ጠራጠርና ከጓደኞች የገለኝ ና ጫማውን ወስጄ ስራ ቦታ ክፍት ሲኖረኝ ጎተራ ላይ እንትን አደረግ ነበር ካልሲ ባጃክ አጥብ ነበር። በእውነት እንዲሁ አጥቤ ጫማይን አድርቄ ካልሲውን ገና ወደ ማታ ደግሞ ስመጣ በታክሲ አልጠቀምም በእግሬ ከጎተራ አዲስ ስመጣለሁ። ልክ አሁን ደግሞ ወደ ቢሮ ወደ አያት ሲቀይሩ ደግሞ ከአቦ ከሚኬል ከላፍቶ ሚኬል ጸበል በአምስት ሌትር ጀረኪና ይዝና ሌሊት ተነስቼ 11 ሰዓት ተነስቼ ገላየት አጥቤ በአምስት ሌትር ጀረኪና ይሽ ምሳዬን ቋጥሬ ሄድና አቦ ታክሲ ወረፋ ይዛለሁ ልክ እስከ መገናኛ መሄድ ድረስ ሰውነት ያሸት ደና ነው። ቀዝቃዛም ስለሆነ በጣም በጠዋት ነው የሚወጣው። እና ያጀረኪና ይሄ የት ነው የሚሄደው? መገናኛ ከሄድኩ በኋላ በቃ ለምን አሁን እየሞቀኝ ነው፣ ሰውም ሲያይ ይጨንቀኛል። የሚጨንቀኝ ይሄ ነበረ። ከዛ ደግሞ እዚህ ጋር ጎኔ ሰው ካለ መስኮት ከፍቼ ነው የሚሄደው ነበረ። ከዛ ተውና ጀረኪናውን አንጠልጥዬ ከመገናኛ ያት ይሄድ ነበረ፣ በእግር በእግር ይሄድ ነው። እንደውም ከአንድ ሁለቴ በእግሬ ከያት ሳዲስ የመጣሁበት ቀን አለና እግዚአብሔር የተመሰገነ ይሁን እውነት፣ በጣም በቃ እንየው። በሰው ምቀኝነት መስራት ጥሩ አይደለም። በቃ እንኳን ደስ አለ። እግዚአብሔር የተመሰገነ ይሁን። ይሄ ለሌ የሚያሻትት መንፈስ ሰው እንዳትሆን ያደረገ መንፈስ ዛሬ እግዚአብሔር አጋገፈል። እግዚአብሔር ይባርክ፣ እግዚአብሔር ቀድስ። ተባክ አንተ እንደተፈታ እዛ ያሉት ምስኪኖች ይፈቱ። አንተ እንደተፈታ እንደዚህ አይነት ችግር ውስጥ ያሉት ሁሉ ይፈቱ። እግዚአብሔር ይባርክ፣ እግዚአብሔር ቀድስ። እሺ፣ እግዚአብሔር ካንተ ጋር።